እናገር አንድ ቃል አይከፋችውም የሚፈርስ የሚበሰብስ የባሰም ልናገር ነው የሚተላ የባሰም ልናገር የሚሸት የሰው ልጅ ምን ያኮራዋል ይላል ሲራክ ነው ያለ በሦስተኛው ቀን ቀብረው ሲመለሱ ምትለወጥ አይደለም እንዴ ይላል ምን ያኮራሃል ቁም ነገር አይደለም ኩራታችን እውቀቱን ስንኮራበት ምንት ብከ ዘይነስ አይቀም ካለ ተምረህ እኮ ነው የበላይ መምር እኮ አለብህ አስተምረሃል እኮ እንዲያውም ቅዱስ ባሲሊዮስ እንኳን ዘካርያስማ ሲናገር ምንም ሊቅ ብትሆን የፊደሉ መምር ይበልጣል። ፊደል አስተምሮሃል፣ ፊደልን ያላወቅበት ጊዜ ነበር። ስለዚህ የፊደል መምር ይበልጣል። ምን ያመጣድቃል? ብትማር እውቀቱ ተጭኖብህ ሰው እንደ ሜሞሪ እኮ ነው፣ መምር ጭኖብህ ነው ያወቀው። መልከኛ ብትሆን መልክህን አፍንጫህን አልሰራሁ እግዚአብሔር ነው የሰራህ እንጂ ሀገር ቢኖር ሀገር የሰጠ እግዚአብሔር ነው ሊመሰገን የሚገባው። ኃይል ቢኖር ኃይል የሰጠ እግዚአብሔር ነው የሚመሰገነው። ብትሰጥ እግዚአብሔር የሰጠህን ነው። ብትናገር እግዚአብሔር ያናገረህን ነው። ምን ቁም ነገር አለው የሰው ልጅ? እኛ እንዲህ ያን እየኮራን ነው መኖር ያቃተን፣ ከሰው ጋር መኖር ያቃተን፣ ባልና ሚስት መኖር ያቃታቸው እኔ እኔ እኔ እኔ እኔ እኔ እሷም የራሷን ቅርስና ግን የእነ ገሌዘር የነደጃዝማች ገሌዘር አያቴ ቄስ ነበሩ። አያትሽ ነው ቄስ እንጂ አንቺ ቄስ አይደለሽ። እኔ አያቴ ቄስ ነበሩ። አጎቴ የመርጌታ ናቸው። ምንም ቁም ምንም ቁም ነገር የለውም። አንተ ምንድነህ ነው ቁም ነገሩ እንደነን አያቴ ግብረ ሰላም ሲያበሉ ግሩም ነበር። አንተ ግን እየሰረክ ትበላለህ። እኛ ጎንደሮች እኛ ጎንደሮች ፈትፍተን የምናበለ የድሮዎቹ ይፈተፍቱ ነበር። አንተ የሰው አንገት ልትፈተፍት ነው። አናውቃችሁም፣ በየመንደሩ ሞባይል አንገት እያላችሁ እየቀማችሁ? ይሄንን ነው ተመቁ። በቀድሞ መኩራተተን በራሳችን ይሄን መመጻደቃችን መተው አለብን? እኔ ምንድነው እኔ ኔ ይበሉ ጋር ግን እንጂ እኔ ምንድነኝ ማለት የሚገባው ይሄ ነው ማለት ነው።